ከኔ ጋር እስከሆነች ድረስ አንድ ነገር ልትላት አልፈልግም ነው። ይሄው ከኔ ጋር ማለት ነው። ባለቤቷ በጣም ያስጠላኝና በጣም በራሴ ተስፋ ይቆረጥ ነው። ሰውኔ ሰምታኛ መቁረጥ ተስፋ ሌላ አይነት ችግር ውስጥ

ዳራታአብሯደግ ኩያ ባልንጀራ ማለት ባልንጀራ ማለት ካጠገብ ሲሆን ነው። እንዲህ የከፋለት እንዲህ የከፋለት አይ ከሰስ ጎዳ ነው ወሳጅ ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ደና ነኝ አለው። እና አብዛኞቻችሁ ትላንትና እንዳወቃችሁን ተስፋ አደርጋለሁኝ። ያው እና ከማዲ ጋር ያለውን ግንኙነት እኔ ማዲን ያው እንደማልጠላት ከኔ ጋር ሁሌም እንደምትሆን እናንተም ያው የኔም ተስፋዬ ነው። ያው ልጁ እንደማይሆናት አበክሬ በባለፈው ቪዲዮ በትላንትናው ቪዲዮ ነግሬያችሁ ነበረ እና በየትኛውን አጋጣሚ ማዲን እኔ ከጎኗ መሆን ነው ፈልገው፣ እሷን ሰፖርት ማድረግ እሷን መርዳት ነው ምፈልገው እና ስለዚህ እናንተም ደግሞ በዚሁ አጋጣሚ እኔ እንድጠቀም ደግሞ በደንብ እንድታበረታቱኝ የበኩላችሁን አስተዋጽኦ እንድታደርጉልኝ በፈጣሪ ስም ጠይቃችኋለሁኝ። እና ያው ቤተሰብ፣ ከማዲ ጋራ ከልጅነታችን ጀምሮ ብዙ ነገር አሳልፈናል። ያው መጀመሪያ ልጁም እንደማይሆናት ነግሬያችኋለሁ፣ እናንተም እንደምታውቁት ነው። ስለዚህ ማዲ በጣም መወዳት፣ ከልጅነታችን ጀምረን አብረን እየተጫወትን አብረን እያደገን በጣም መወዳት ጓደኛ የነበረች እና እና እንደ አጋጣሚ ሆኖ ያለን የሁለታችን ግንኙነት አንድ ላይ ልንሆን አልቻለም። እና እስቲ አሁን ፈጣሪ ካሳካልን ለወደፊት አብረን የመሆን እድል አለኝ እና እሱን እስ ይህን እድል ጠቅሜ እናንተ ጋር የምደርስ ነገር ይሆናል። ያው ቤተሰብ እስቲ አሁን ማዲጋ ልደውልና የምትለይ ነገር ወይም ደግሞ አብረን እንደምናሳልፍ በጣም ተስፋ አደርጋለሁኝ በነገር በተለያዩ ነገራቶች ላይ ከልጁ ጋር ያለውን ግንኙነት በጣም አይምሯ ብዙ እንደተወጠረ እናንተም ታውቁታላችሁ ስለዚህ ያንን ነገር ደግሞ በነገር የተወጠረውን አእምሯን ደግሞ ከኔ ጋር ጥሩ ጊዜ አሳልፋ ጥሩ ራሷን ተዝናንታ ሪላክስ አርጋ ጥሩ ጊዜ እንደምታሳልፍ እሷን ለማዝናናት ሂደትን የማደርግ ይሆናል እስቲ አሁን ልደውላትና የማገኛት ይሆናል ማለት ነው።

መጪም ትናንትና የተገናኘንበት ቦታ በሰላም በሰላም ነው። ከአንቺ ጋራ ዘና ማለት ስለፈለኩኝ ነው። እየመሸነዋ። ምንም ችግር የለውም። የተወሰነ ደቂቃ ብቻ ስጪኝ። ችግር የለው፣ ችግር የለውም። አደርስሻለሁ። እሺ

የመገናኘት ቱ ምናምን ተስፋ አሁን አሁን ባለውበት አልዋሽም፣ ወንድ ስለሆን ምናምን የምደብቅ ስሜት የለም። ስለዚህ ለወንዶች ያለኝ ነገር ያምር በጣም ወርዷል፣ ዜሮ ሆኗል። እና ትንሽ ያዘቅስ አይ እኔ አንቺን ሰፖርት ለማድረግ ነው እንጂ ነገር አስቤ ምናምን አይደለም። ከልጁ ጋር ያለውን ግንኙነት እኔ ሁሌም ከአንቺ ጎን መሆኑ ስለምፈልግ ብቻ ነው። እሱ የአንቺ ብቸኝነትሽን ብቻ አይቶ አንቺ ለሊጫወትብሽ ስላልፈለግኩኝ ነው ያንን ነገር ደግሞ እኔ ከአንቺ ጎን ሆኜ ሁሉም ነገር ከአንቺ ጋር የሚመጣውን ነገር በሙሉ ለመጋፈጥ ዝግጁ ስለሆንኩኝ ነው እንጂ ሌላ ሌላ ምናምን ሌላ ነገር ምናምን ተሰምተው አይደለም። ችግር የለውም፣ አይደለም ነገር አይ ነገር የምታውቂው ነገር ስለሆነ ማለት ነው። ኦሆ እንዴ መልክቱ የቤት ስራ ነው እንደው የሚሆንልሽ እና በቃ በጣም ነው የማመሰግነው። የምር ግን ያው እንዳልኩህ ነው። የሆነ ውስጤ እየፈራ ነው ማለት ወደ ሌላ ነገር ምናምን እንዳትገባ በጣም እየፈራው ይሆናል። ችግር የለውም እሱ እኔ ከዚህ በፊት ያው እኔ እና አንቺ እንደትና እንደወንድም ነበር አለ እንዴ አጋጣሚ ሆኖ አንቺ የራስሽን ሕይወት ስትጀምሪ ያንን ሕይወት ነው እንዴ ያራራቀ አባሽ አሁን ደግሞ አሁን ያንቺ ያለሽበት ሁኔታ ደግሞ ይህን አል ብዙም ተስማሚ ስላልሆነ ወይም ደግሞ ለአንቺ ምቹ ስለማይሆን ውጥረት ውስጥ የሚከተሽ ነገር ስለሆነ ያንን ነገር ብቻ አንቺ ከአንቺ ጎን ብቻ ሆኜ አንቺን ሰፖርት ማድረግ ስለምፈልግ ብቻ ነው። እሺ ማድዬ እውነት ነው፣ በጣም አመሰግናለሁ። አሁን ላይ በጣም ያለሁበት ነገር ስለምታቀምተን ያንን ነገር ደግሞ ያው ሰው ስለሚያስፈልገኝ ትናንትና ግቢ ያለውና በተለይ ደግሞ አሁን በህጉም በምኑም እየሄድን ስለሆነ ይሄንን ነገር መቋጨት ፈልጋለሁ። አይደብርን ብዬ ተስፋ አደርጋለሁ። እኔ አይደብረኝም አንቺ ብቻ ፊት አትንሺኝ እንጂ ችግር የለው። እኔ እንዴ አግኝቼ ነው አንተን እየሰለሰው ፊት ምናምን ማንሳቱ ሳይሆን ያው አላ አይደለ፣ በተገናኘ ቁጥር ስትላመድ ምናምን የሚመጡ ነገሮች አሉና ያንን ስሜት እንዳይሰማ ስለፈራሁኝ ነው። ችግር የለው። እና እኔም ካለሁበት ስሜት መውጣት ፈልጋለሁ እንዳልኩ፣ ለወንዶች ያለኝ ስሜት ብዙ ማለት አምነህ ቀርብህ በዚህ ልክ የምትጎዳ ነገር ከሆነ ልጅን የመሰለ ነገር ደግሞ ፈጣሪ በልጅ ባርኮክ ትዳርህን ማታከብር ሚስትህ ማታከብር ነገር ከሆነ እውነት ድሮ ወንዶች ሴቶች ሲያማሩ ወንዶች ምናምን ሲሉ እስቅ ነበር። ዛሬ ግን በእኔ ሲደርስ ነው ያየሁትና በእርግጥ ሁሉም አንድ ናቸው ማለት አይደለም፣ ግን ማገገም የሚባል ነገር አለና ስሜት ግን አንዳንዴ አንድ እኮ የእውነት የሚመስል ነገር የውሸት የሚኖሩ ነገር ሰዎች አሉ። እነዛ አይነት ነገራቶች ደግሞ አንቺ ላይ ሊስተዋል ስላልፈለኩኝ ነው። አሁን እኔ በእርግጠኝነት አንቺ የራስሽን ህይወት በመጀመርሽ ሌላ ስሜት አልተሰማኝም። ግን በቃ የአንቺ ምርጫሽ ነው የሚለውን ነገር ብቻ ስላሰብኩኝ ነው። ግን በአንቺ ህይወት ውስጥ ደግሞ እነዚህ ያሉ ክፍተቶች ደግሞ ብዙ ክፍተቶች እንዳሉ ታውቂያለሽ ያንን ክፍተቶች ደግሞ እኔ አንቺን ሰፖርት ማድረግ እችላለሁ። ቤትኛው ሚንስ ማለት ነው፣ ገብቶሻል አይደል? ማዲ፣ ስለዚህ አንቺ ብቸኝነት ተሰምቶሽ ልጁ እንደፈለገ የሚዋልልብሽ ሰው አይደለሽ። ገብቶሻል አይደል ነው? እሺ፣ ብቻ ችግር የለውም። በእርግጠኝነት ከዚህ ስሜት እንወጣለን። እኔ ከጎንሽ ነኝ። እውነት በጣም ነው የማመሰግነው። እንደውም እድለኛ ነኝ። ችግር የለውም። እና አሁን ወጣ ብለን ሻይ ቡና ምናምን ደስ ይለኛል ብንሄድና ሻይ ቡና እያለን ብናወራ ደግሞ እየተከታተልከኝ ነው? ምን

አሁን ትሄዳለህ አትሄድም። እዚህ አንተ አንተ ይኸውልህ፣ አንተ ጋር ንግግር እንዲኖረኝም ስላልፈለኩ ነው እንጂ ወደ ሌላ ስሜት ውስጥ እያስገባኝ። እስኪ እኔ ምንም የምታመጣው ነገር የለም። በነገራችን አትሄድም እዚህ በጣም እንደዚህ አይነት ነገር የሰለቸኝ ሰው ነኝ ወንድሜ፣ እየሰማኝ ማለት ጨርሷ ነገር ማለት አንቺ ነው በጣም እስካሁን ድረስ ላደረግከው ነገር ግን በጣም ይቅርታ ልጠይቅ ይገባል። በጣም